ዛሬ ላይ ለምናስመርቀው በአልማ ጽህፈት ቤት የተገነባው የመቅደላ የመጀመሪያ ደረጃ ሆስፒታል የካርድ ክፍል ምርቃን ላደረሱልን የዚህ ግንባታ ኮሚቴዎች፣ መሐንዲሶች፣ የሆስፒታሉ ስራ አስኪያጅና ሰራተኞች ጊዜያቸውን፣ ጉልበታቸውን፣ እውቀታቸውንና አጠቃላይ የግንባታው ሙሉ ኃላፊነት ወስደው ግንባታው ተጀምሮ እስከሚጠናቀቅ ድረስ ላደረጋችሁት ሁሉ አስተዋጽኦ እንዲሁም ለዚህ ግንባታ እንዲሳካ ድጋፍ ያደረጋችሁ ጽህፈት ቤቶች፣ ቀበሌዎች ፓርቲያችን ብልጽግና ከትልቅ እስከ ትንሽ ያሉትን ፕሮጀክቶች የጀመረውን ስራዎች ጀምሮ እንደሚያጠናቀቅ በውል የተረዳው የአልማ ስራ አስፈጻሚ ኮሚቴዎች በጉልበት ከራስ ጀምሮ በመስጠትና ሌሎችንም በማስተባበር የተሰራ ሲሆን በዚህ ተሳትፎ ህዝባችንን የጋራ ውጤት መሆኑን ሁላችንም እንኳን ደስ አላችሁ ለማለት እወዳለሁኝ። ለነገ እድገትና ብልጽግና ዛሬ በትጋት በጥንጋሪና በቁርጠኝነት ልንሰራ ይገባል። ስለዚህ ከዚህ በመነሳት ሁላችንም የማህበረሰብ ክፍል በአልማ የአልማ አምባሳደር በመሆን የልማት ማስፋፊያ ሀብት በጥሬ ገንዘብ፣ በአይነት፣ በሙያና በጉልበት ከራስ ጀምሮ በመስጠት ለሌሎች ለመሰብሰብ በመምራትና በማስተባበር በኩል የበኩላችን ኃላፊነት እንድንወጣ በ2018ም ይህን ታሳቢ አድርገን የ2018 ሀብት የመሰብሰብ ስራ ጀምረናል። አስቸጋሪ የነበረ ማህበረሰቡ በፀሐይ በብርድ በውሃ በንፋስ ሲሰቃይ የነበረበትን ችግር አይቶ የወረዳው አመራር እና የአልማ ስራ አስፈጻሚ ኮሚቴ በጋራ ውይይት በማድረግ የካርድ ክፍል ግንባታ እንዲገነባ ተፈቅዶለታል። ይህን የካርድ ክፍል የተፈቀደለትንም በተሰጠው የኮሚቴ አሰራር መሰረት በአግባቡ ተከናውኖ ዛሬ ለምርቃት ያበቃን መሆኑን ስገልጽ ከልባዊ ምስጋና ጋር ነው ህዝቡን እያገለግላችሁ ያላችሁ የመቅደላ የመጀመሪያ ደረጃ ሆስፒታል አመራሮችና እና ጠቅላላ ሰራተኞች በአጠቃላይ በዚህ የምርቃን ፕሮግራም ላይ የተገኛችሁ ክቡራና ክቡራት እንኳን ደህና መጣችሁ እንኳን በሰላም ተገናኘ ለማለት እወዳለሁ ይህን ካልኩኝ ወንድሜ ተስፋዬ ብዙ ሀሳቦችን አጠቃላይ ስለ ስራውም ስለቀጣይ ምን ማድረግ እንዳለብንም በዝርዝር ጥሩ ንግግር ነው ያደረገው በኔ በኩል ከተገኘው አይቀርና መድረክ ከወጣው ሀይቀር ትንሽ ነገር ለማለት ነው። አልማ ሁላችሁም እንደምታውቁት እዚህ ወረዳ ላይ ለመቅደላ ወረዳ ብቻ ሳይሆን በዞናችን ላሉ ለሁሉም ወረዳዎች ሞዴል ስራዎችን በመስራት የሚታወቅ የልማት ማህበር ነው። ሎካል ኤንጂኦ በህብረተሰቡ አቅም፣ በህብረተሰቡ ጉልበት፣ በህብረተሰቡ ገንዘብ የህብረተሰቡን ችግር የሚፈታ በራሳችን አቅምና ጉልበት ላይ የተመሰረተ የልማት ማህበር ነው። ከዚህ ቀደም በርካታ ልማቶችን በመቅደላ ወረዳ ቅድም ወንድሜ ተስፋዬ እንዳለው ሰርቶ ለሌሎች ወረዳዎች ጭምር ምሳሌ የሆነ ማህበር ነው። በመቅደላ ወረዳ ያለ የአልማ ማህበር ማለት ነው። ለዚህ በርካታ ኮሚቴዎች አሉ፣ ህብረተሰቡ አለ። ሌት ተቀን ደከመን ሳይል ሀብት በማዋጣት ጉልበቱን በየትኛውም በኩል በማስተዋጽኦ ማድረግ ሰፊ ስራ ሲሰራ ነው የቆየው። በክልልም ደረጃ እውቅና የተሰጠ እውነት ለመናገር የመጀመሪያ የሁለተኛ የሁለተኛ ደረጃ ትምህርት ቤት የጂ ፕላስ ስሪ አንደኛ ደረጃ ትምህርት ቤት ገንብቶ በአማራ ክልል የክልል አመራሮች ባሉበት ያስመረቀ ወረዳ ቢኖር ይህ ወረዳ ነው። ስለዚህ ዛሬ ላይ ደግሞ እውነት ለመናገር እኔም እዚህ በነበርኩበት ሰዓት የዚህ ሆስፒታል የካርድ ክፍል መሰረታዊ የህብረተሰብ ችግር የአገልግሎት አሰጣጥ ችግር የነበረበት በአንድ መስኮት ላይ በርካታ ህብረተሰብ ተሰልፎ ፀሐይ እየተመታ ወረፋ ጭምር እስከሚደርሰው ድረስ ተደርድሮ የሚገኝበትን ከሁሉ በላይ ለልማታችንም ለሌላውም ነገር መሰረት የሆነውን የጤናችንን መሰረተ ልማት በማሟላት በኩል ዛሬ ላይ የተሰራው ስራ እጅግ በጣም የሚያስደስት ነው። ይህንን ላስተባበራችሁ የአልማ ኮሚቴዎች፣ ይህንን ላስተባበራችሁ የወረዳው አመራሮች በቅድሚያ ከፍተኛ ምስጋና ማቅረብ እወዳለሁ። ሞራል ስጡልኝ። የአልማም መሰረታዊ ዓላማ የህብረተሰብን ችግር ለይቶ መፍታት ስለሆነ በአንድ በኩል የትምህርት መሰረተ ልማትን በማስፋፋት ትምህርት ላይ ስራ ስንሰራ ሌሎች የልማት ስራዎች ይሳካሉ ብሎ በማሰብ በዋናነት አልማ ስራ የሚሰራው ትምህርት ላይ ነው። ከትምህርት ቀጥሎ ደግሞ በዋናነት ትኩረት አድርጎ የሚሰራው የጤና መሰረተ ልማቶችን ማሟላትና የስራ ዕድል ፈጠራ ስራዎች ላይ መስራት ነው። ስለዚህ መቅደላ ወረዳ በአንድ በኩል በትምህርት ስራው ውጤታማ ስራ ሰርቷል። በሌላ በኩል ደግሞ ከጤና አኳያ ዛሬ ላይ የመቅደላ መጀመሪያ ደረጃ ሆስፒታል የካርድ ክፍልን የህብረተሰብ ችግር ሊፈታ በሚችል መልኩ ደረጃውን የጠበቀ አገልግሎት በመስጠት ሊመች በሚችል መልኩ በዚህ ደረጃ በአማራ መልኩ ስላጠናቀቀ ከፍተኛ ምስጋና ማቅረብ እወዳለሁ። አልማን ጠንክረም መሰብሰብ ያስፈልጋል። ሀብትን በራሳችን አቅም፣ በራሳችን ጉልበት፣ በራሳችን ማቴሪያል መገንባት የምንችልበት አንድ ያለን ማህበር አልማ ነው። የአማራ ህዝብ ከሆን የአማራ ተቋርቋሪ ከሆን አማራን እንልማ አካል በዚህ ማህበር ውስጥ መካተት አስፈላጊ ነው። የምንችለውን መጣል ያስፈልጋል። የምንችለውን ጠጠር ካስቀመጥ ብዙ ፕሮጀክቶችን ለህዝባችን ጥያቄ የምንመልስበት ጊዜው አሁን ነው። ብዙ በዚህ ችግር ውስጥ ብዙ መሰረታዊ ልማቶች ወድመዋል። ብዙ ትምህርት ቤቶች ወድመዋል። ተማሪዎች ከትምህርት ገበታቸው ውጭ ሆነዋል። ዛሬ የሚማሩት ተማሪዎቻችን ድንጋይ ላይ ተቀምጠው ነው። ዛሬ የሚማሩት ተማሪዎቻችን ብላክቦርድ አጥተው ብረምጠር ላይ እየተጻፈ ነው የሚማሩት ለነዛ ልጆች የምንችለውን ሁሉ ሀብት ሰብስበን ልንደርስላቸው ይገባል። ምክንያት ትውልድ ትምህርት ላይ ካልሰራን የፈለገ ብንል አሁን የተሰበረውን ትውልድ ማከም አይቻልም። የትምህርት ስብራት ነው ወደዚህ ችግር ውስጥ እየከተተን ያለውና፣ በዛ ደረጃ የምንችለውን ርብርብ ማድረግ ይጠበቅብናል።